ሰላም ሰላም እንዴት ናችሁ? ወደ ዩቲብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲብ ቻናል ነው። ለሁለት ሳምንታት ያክል እንግዲህ ከዩቲብ ራቅ ብየቆች ነበረ። ትንሽ ቢዚም አድርጎ የነበር የመብራት ችግር ምናም እንደዚህ፣ አንዳንዴ ያው እንግዲህ እንደምታውቁት ኢትዮጵያ ምንድን ነው የአባይ ልጅ ውሃ ጠማው ነገር ሆኗል። ና እንደዛ ሆኖብን የተወሰነ በመብራት መቆራረጥ ምክንያት እንዲሁም ደግሞ በአንዳንድ ጉዳዮች ዘጌት ብዬ ነበረ። ዛሬ ግን ያው ይዤላችሁ መጥቻለሁ ማለት ነው። እንግዲህ የመጨረሻው ቪዲዮ ነው የሚሆነው ይሄና፣ ቀጣይ አንድ ሁለት ቪዲዮ ምናልባት ካለ ማለት ነው። የፊደል ዝርያዎችን በመጠቀም ቃላት የመመስረት ሁኔታ ማለት ነው። ስለዚህ ዛሬ ደግሞ ይዤላችሁ የመጣሁት በባለፈው እስከ እና እስከ ጸ ድረስ ያሉትን ማየት ይችለናል። ዛሬ በፈ ዝርያዎች ነው ይዤላችሁ የመጣሁት። ስለዚህ እነዚህን በጽሞና ከጅማሬው እስከ ፍጻሜው እንድትከታተሉኝ ከወዲሁ ለማሳሰብ ወዳለሁ። በያላችሁበት ሁሉ መልካም መልካም ሁኑ። ሰላማችሁ ይብዛልኝ። መልካም ትምህርት እንዲሆንላችሁ እመኛለሁ ማለት ነው እና ያው ዛሬ ይዤላችሁ የመጣሁት የፈዝርያዎችን ነው። እነዚህ የፈዝርያዎች እዚህ ጋር እንደምታዩዋቸው በዚህ መንገድ ተዘጋጅተዋል። አብዛኛዎቹ በፈዝርያ የሚጀምሩ ሁኑ። አብዛኛዎቹ ባለሶስት ፊደል ሶስት ፊደልን በማቀናጀት ነው ቃል እየመሰረትኩላችሁ ያለሁት ማለት ነው። ስለዚህ ከጅማሬው እስከ ፍጻሜው በአንክሮና በትክክል እንድትከታተሉኝ ከወዲሁ ለማሳሰብ ወዳለሁ። ቀጥታ ወደ ዕለቱ ትምህርት እንጀምር ማለት ነው። የመጀመሪያው የእለቱ ትምህርታችን የሚሆነው ፈረስ፣ ፈረስ ይላል። የመጀመሪያው ቃል ፈረስ። እሺ፣ በሁለተኛ ደረጃ ደግሞ ፈጣ፣ ፈጣን፣ ፈጣን፣ ይቅርታ፣ ፈጣሪ ፈጣሪ ነው የሚለው፣ ፈጣሪ ፈጣሪ። ከዛ በመቀጠል ፈቃድ፣ ፈቃድ፣ ፈቃድ፣ ፈቃድ። ከዛ ፈተና፣ ፈተና፣ ፈተና የሚለውን በዚህ መንገድ እንጽፋለን። እሺ፣ ሌላኛው ፈጣን፣ ፈጣን የምትለው ዚህ ጋ ነው ያለች። ይኸው ፈጣን በዚህ መንገድ ጻፍን። እሺ ሌላኛው ደግሞ ፈንታ ፈንታ ድርሻ ማለት ነው አይደል? ፈንታ ማለት ፈንንታ በዚህ መንገድ እንጽፋለን። ያው በተቻላችሁ መጠን እንግዲህ እስክርቶና ደብተር እያያዛችሁ ለመጻፍ እና ለመከታተል ሞክሩ። ከዛ በመቀጠል ፈነዳ ይላል ፈነዳ። ሌላኛው ፈወ ፈወሰ ፈወሰ ይላል ፈወሰ ከዛ ረሰረሰ የሚለውን በዚህ መንገድ እንጽፋለን ሌላኛው ነነ የሚለውን ደግሞ እንደዚሁ እንጽፋለን ፈነጨ አሁንም ደግሞ ፈዘዘ ፈዘዘ የሚለውን ደግሞ በዚህ መንገድ እናዘጋጃለን እንጽፋለን ሁለት የዘዝርያዎች ተከታትለው ሲመጡ ማለት ነው። ሌላኛው ፈጸመ ፈጸመ ይላል። ፈጸመ እሺ፣ ከዛ በመቀጠል ፈ ተ ለ ፈተለ ፈተለ። ከዛ ፈ ሰ ሰ ፈሰሰ

እሺ አሁንም በመቀጠል ፈጨች። እንግዲህ ብዙ የሚፈጭ ነገር አለ፣ ፈጨች እንላለን። ከዛ ፈጽሞ ፈጽሞ ማይሆን ነገር ነው። በፍጹም ሊደረግ የማይችል ነው ነገር ብለን ስንናገር እችን ቃል እንጽፋለን ማለት ነው። ከዛ ፈይሳ የሚባለ የሰው ስም ታውቃላቸዋል።

እሺ የመጨረሻው የሚሆነው ፈራች ፈራች የሚለው ቃል የመጨረሻ ቃል ይሆናል፣ ማለት ነው። ስለዚህ እንግዲህ ለዛሬ እነዚህን በሚመስል ወደ አይ ቲንክ ወደ 24 የሚደርሱ ቃላቶችን በአንድ ማየት ይችለናል። በዚህኛው ሳይድ 12 አለ፣ በዛኛው 12፣ 24 የሚሆን ቃላቶችን በአንድ ማየት ይችለናል እንግዲህ እነዚህና መሰሎችንም ቀጣይ በዚህ መንገድ እየላችሁ ቀርባለሁ። በተሻለ ሁኔታ ደግሞ ሌሎችንም ዝግጅቶች በማድረግ የተሻለ ትምህርት እንድታገኙ ለማቅረብ ሞክራለሁ ማለት ነው። ምናልባትም ሀሳብ፣ አስተያየት ካላችሁና ትምህርቱን በደንብ አስፍተን አልመልተን በደንብ ማወቅ እንፈልጋለን ብላችሁ የምታስቡት ወንድሞች ካላችሁ እኔን በተለያዩ መንገድ ማግኘት ትችላላችሁ። የተለያዩ ስማርት የሆኑ መምህራኖች ታገኛላችሁ፣ እኔንም እንደዚሁ ታገኙኛላችሁ ማለት ነው አጣበን በሚቻለው መንገድ እየተመዘገባችሁ ትምህርታችሁ እንድትቀጥሉ ለማለት እወዳለሁ። ስለነበረን ቆይታና ለዛሬው ትምህርት እጅግ ከልብ እያመሰገንኩ ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ትምህርት እንዲሆንላችሁ እመኛለሁ። ባላችሁበት ሁሉ ሰላማችሁ ይብዛለኝ። መልካም ቆይታ እመቻችሁ። ቻው